ሰኔ 24 2017 አድማሽ ተመልካቾች እንደምን አረፈዳችሁ። በድጋሚም በሁለተኛ የዜና ወጃችን ሰበር ዜናዎችን ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ብልጽግና ለመላው የኢትዮጵያ ሕዝብ መርድ የሆነ አዋጅ ዛሬ በፓርላማም አጸደቀም። መሬት ለውጭ ዜጋ የሚሸጥበት አዋጅ ጸድቋል። ከእንግዲህ ዶላር የሌለው ኢትዮጵያዊም ምን ሊውጠው ነው እየተባለ ነው። በሌላ በኩል አዲስ አበባ ህዝብ እንዲሁም ነጋዴም ሌላ የከፋ ዜናም ደርሶታል። ወዲህ ደግሞ ጠቅላይ ሚኒስተሩ በዱባይ የሚኮበልሉበት ቤት መግዛታቸው እየተነገረ ነው። በጥቅሉ ከዚህ ጉዳይ ጋር በተያዘም ሰፊ መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል የመከላከያ ጀኔራሎች አብይ አህመድ ላይ ማጉረምረም መጀመራቸው ተሰማ። አብይ አህመድ በጀኔራሎቹም ጦርነት ጠማቂ ነው በሚል እየተዘለፈም ይገኛል። የአማራ ክልሉን ጦርነት ሳን ጨርስ ከኤርትራ ጋር ሊያዋጋን ነው በሚል ጀነራሎቹ ማጉረምረም ጀምረዋል። ብልጽግና ከኤርትራ ጋር ለሚያደርገው ውጊያም ቅድመ ዝግጅት እንዲያደርጉ ያዘዛቸው ጀነራሎች አፈሙዛቸውን ወደሱ ሊያዞሩ እንደሚችሉም እየተነገረ ነው። ዝርዝር ይዘንበታል እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም እንደቀጠለ ነው። አገዛዙ ዘመቻ ማዕበል ብለው የጀመረው ዘመቻ ራሱን እየበላው ነው። በርካታ የብልጽግና ወታደሮች ሙትና ቁስ መሆናቸውን ቀጥለዋል። አሁን በዚህ ሰዓት በበርካታ የአማራ ክልል ቦታዎች ውጊያም እየተደረገ ሲሆን የፋኖ ኃይሎች ከተሞችን እያስለቀቁም እየተቆጣጠሩም ነው። የአገዛዙ የኮንክሪት ምሽጎችም እየተደረመሱ ነው። የአድማ ብተና አዛዡም ከናጃቢዎቹም መሸኘቱ ተረጋግጧል። ከአማራ ክልል የተሰሙ ዝርዝር ዘገባ ይዘናል እናስደምጣቸዋለን። በመጨረሻ ከቀድሞ የአብይ አህመድ ቀኝጅ ስለ አብይ የሐሰተኛ ትምህርት ማስረጃዎችን የሚነግረንን በቪዲዮ ይዘናል እናስደምጣችኋለን። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶን ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖችም እያላችሁ ለህዝብ ሲሉ ከየገቡትን ውስጥ ታበረታቱ ዘንድ እየጠየቅናችሁ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችን ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ቤታችሁ ለውጭ ባለ ሀብቶች ሊሸጡ ነው። መርካቶና ደብረዘይት ዘይት ለንጉሶቹም ተሸጠ። ይህ አብይ አህመድ ቤት በዱባይ የመርካቶ ነጋዴም ተቀጥሮ ይሰራል ተባለ። መነጋገሪያ የነበረው አዋጅ ዛሬ ጸድቋል። የመንግስት ሚዲያዎች የውጭ ዜጎች የቤት ባለቤት የሚሆኑበትን ረቂቅ አዋጅ ዛሬ ፓርላማው አጨብጭቦም አጸድቆታል። ሚዲያዎቹ የቤት ባለቤትነት ብለው ሸፍነው አልፈውታል። ነገርየው ግን የኢትዮጵያን መሬት በዶላር መቸብቸብ ነው። አሁን የኢትዮጵያ ህዝብ ቢሊዮንና ሚሊዮን ዶላር ካለው ባለሀብት ጋር መወዳደር ይኖርበታል እንደማለት ነው። መሬት በዶላር የማትገዛ ከሆነም አይሸጥልህም መሬት የመንግስት ነው እና ዶላር ከሌለ አታስፈልግም። በአብይ አህመድ ሀሳብ ምንጭነት የፈራረሰው አዲስ አበባ ነዋሪ ሜዳ ላይ ተጥሏል። እንደ ብልጽግና አጠራር ህጋዊ ድሃም ሆኗል ማለት ነው። አዲስ አበባ አሁን ላይ ክፍት ቦታዎች አሉ። እነሱ መሬቶች በዶላር ይቸበቸባሉ። ቀደም ብሎ በሸገር ከተማ የዜጎች ቤት መፈራረሱም አይዘነጋም። አብይ አህመድ ገና አዲስ አበባም 70 ፐርሰንት ይፈርሳል ሲሉም ተናግረዋል። ይህ ማለት አዲስ አበባን በሙሉ በማፍረስ ዜጎቿን ከተማዋን ልቀው እንዲወጡ ተደርጎ መሬቱን ለውጭ ባለ ሀብቶች በዶላር መቸብቸብ ነው እየታቀደው። ይህ በክልል ከተሞችም ተግባራዊ ይሆናል። የዚህን ህግ መጽደቅ ተከትሎ በርካቶች የኢትዮጵያ ህዝብ ወይ ተሰዶ ወይ ሌላ ሀገር ይሄዳል ወይ በቃ ብሎም ይነሳል ሲሉም አስተያየታቸውን እየሰጡ ነው። አለበለዚያ ህዝቡን በባርነት ከመሸጥ ወደኋላ የማይል አገዛዝ ነው ያለው ሲሉም በርካታ ፖለቲከኞችም አዋጁን እየተቹት ነው። ይህንን የምታደርገው አረብ ኤምሬት ናት። አረብ ኤምሬት ለአብይ አህመድ የማይነጥፍ ድጋፍ የምታደርግ ሀገር ናት። የአረብ አረብ ኤምሬት ንጉሶች አብይ እናት ልጃቸው አይደሉም። ስለሆነም ለሰጧቸው ድጋፍ እነሱም ጥቅም ይፈልጋሉ። ስለዚህም ምርጥ ምርጥ አይን የሆኑ መሬቶችን ለአረብ ኤምሬት ንጉሶች መስጠት አለባቸው። ይህንን እንዲያደርጉም ያስገድዷቸዋል። በየካ ተራራ የሚገነባው ቤተ መንግስት በአረብ ኤምሬት ሙሉ ለሙሉ ድጋፍ ነው። ደብረ ዘይት ከተማ ቢሾፍቱ ከተማ ማለት ነው 75% የሚሆነው የከተማይቱ ክፍል ለአረብ ኤምሬት መሸጡንና በዚህም የተነሳ የከተማይቱ ነዋሪዎች መፈናቀላቸውም ሲዘገብ ቆይቷል። የአረብ ኤምሬት ንጉሶች አሚሮች መርካቶንም ከጅለውበታል። በመርካቶም ተደጋጋሚ የእሳት አደጋም እየተከሰተ ይገኛል። ነጋዴው ላይም ግብር በእጥፍ በመጨመር መሮት እንዲወጣም ለማድረግ ብልጽግና እየሞከረ ነው። የመርካቶ ነጋዴም አልወጣም ካለም በኮሪደር ሰበብ በማፍረስ መርካቶን አጽድቶም ለአረብ ኤምሬት ለመሸጥ ታቅዷል የአረብ ኤምሬት ንጉሶችም ህንፃ እየሰሩ ንግዱን ይቆጣጠሩታል የኢትዮጵያ ህዝብ እጁንና እግሩን አጣጥፎ መነገድም አይፈቀድለትም አሁን ነጋዴ የሆነው ኢትዮጵያዊም ከዚህ በኋላ በአረብ ኤምሬት ተቀጥሮ ሻጭ ይሆናል ሲሉ በርካታ የኢኮኖሚ ተንታኞችም ይናገራሉ በገዛ ሀገሩ ደሞዝ ጠባቂ ሆኖም እንደሚቀር ነው በርካቶች እየተናገሩ ያሉት አብይ አህመድ በዱባይ ሪልስቴት አላቸው ስልጣናቸው አደጋ ላይ ከወደቀም ወደ ዱባይ ሲሄዱ የሚኖሩበትን ቅንጡ መኖሪያ ቤት ከወዲሁ ገንብተዋል። በቢሊዮን የሚቆጠር ዶላርም ወደ ቆጵሮስ አሽስተዋል የአረብ ኤምሬት ንጉሶችን በተራቸው ኢትዮጵያ ውስጥ አይን ቦታም ይፈልጋሉ። የዛሬ አምስት ዓመት ለገሀር ላይ ሰፊ መሬትም ተሰጥቷቸዋል። አሁን ደግሞ መርካቶን፣ ሾላ ገበያንና የመሳሰሉም የገበያ ቦታዎች ላይ ከጅለዋል። ከዚህ አዋጅ መጽደቅ በኋላ ውድ ማዕድኖች ያሉባቸው ስፍራዎችም የውጭ ዜጎች ንብረት ይሆናሉም እንደማለት ነው። አብይ አህመድ ዶላር የሚያገኝበት ከሆነ ምንም ለማድረግ ወደ ኋላ እንደማይመለስ በዚህ አዋጅ አመላክቷል። አሁን በቀጥታ ወደ ዕለቱ ሰበር ዜናዎች አልፋለሁ። አብይ አህመድን ጦርነት ጠማቂ ነው በሚል የመከላከያ ሰራዊቱ ጀነራሎች ማመፅ መጀመራቸው ተነግረዋል። ከጦርነት ወደ ጦርነት እያሸጋገረም እረፍት ተነሳነ በሚል በተለይ የአማራና የደቡብ ጀነራሎች ማጉረምረም መጀመራቸው ተነገረም። ከኤርትራ ጋር ለሚኖር ጦርነት ቅድመ ዝግጅት አድርጎ የተባለውን የአገዛዙ ጀነራሎች በተለያየ ጥቅም ተጋሪ ያልሆኑ አንዳንድ ጀነራሎች ማጉረምረም ጀመ ብለዋል ይህ አማራ ክልሉን ሳንጨረስ ሌላ ጦርነት አመጣችሁብን በሚል ተቃውሞ ማሰማት ጀምረዋል የጀኔራል አበባው ከሰሞኑም ገለል መደረግም ከዚህ ጋር በተያዘ ነው ሲሉም የመረጃ ምንጮች ይጠቁማሉ ጀኔራል አበባው ጦርነት አይበቃንም ወይ በሚል ጥያቄ ማንሳት በመጀመሩም ከስልጣን ገለል መደረጉ የሚታወቅ ሲሆን በቅርቡ በወጡ መረጃዎች ደግሞ ከወታደራዊ ስልጣን ተነስቶ ወደ አንድ ሀገር አምባሳደር አድርገው አብይ አህመድ ሊያሽቀነጥሩ የሚያስተዳድሩት መሆኑም ተመላክቷል። አሁን ሌሎች ጀኔራሎችም ጥያቄ አብዝተዋል። እንዴት ይህንን የአማራ ክልል ውጊያ ማሸነፍ ተስኖን ድጋሚ ፋኖን እና ኤርትራን እንዲሁም ሕወሓትን ልንገጥም እንችላለን? እንዴትስ እነዚህን ሶስት ኃይሎች ማሸነፍ እንችላለን ሲሉም ግራ ተጋብተዋል። ሽብርና ፍርሃት በኦህዴድ ሰራዊት ውስጥም ነግሷል። ቀጥሎ የማሳያችሁ ቪዲዮም የሁለተኛው የሕወሓት ወረራ ወቅት የሰራዊቱ አዛዦች ውጊያውን እየገመገሙ የሚያሳይ ቪዲዮ ነው። ይህንም ቪዲዮ በደንብ እንድታደምጡት እፈልጋለሁ። ብዙ ወታደራዊ ስልቶችንና የብልጽግናን ኦህዴድ ሰራዊት ማንነት ቁልጭ አድርጎም ያሳያችኋል። ለምሳሌ ህወሀት ትንሽ የማደናገሪያ ኃይል አስቀምጣና የተኩስ ጫናን ፈጥራ ሰራዊቱን ትጥቁን ወደ ኋላ ይዞ እንዴት እንዲሸሽ እንዳደረጉት ይናገራል። የኦህዴድ ሰራዊት ገዢ መሬቶችን፣ ተራራዎችን እንዴት አድርጎም ያለምንም ውጊያ ጥይት በባዶ ሜዳ ላይ እየተኮሰም ጨርሶ ገዢ መሬቶችን ለጠላት እንደለቀቀም ይናገራል። በኦህዴድ ሰራዊት ውስጥ ያለው የሰራዊት የመዋጋት ሞራል ማጣትንም ያሳያል። የኦህዴድ ሰራዊት ታንኩን ጥሎ የማሽላ ማሳ ውስጥ እንዴት እንደሚደበቁም አመራሮቹ ይናገራሉ። የኦህዴድ ወታደር የአማራ ሕጻናትን ይጨፈጭፋል እንጂ በጠላት ላይ አልሞ ሳይሆን የሚተኩሰው እንዲሁ ጠላት በሌለበት በባዶ ሜዳም ሁሉ እንደሚተኩስ አመራሮቹ ስለወታደራቸው ናገራሉ በነገራችን ላይ ከሚናገሩት ጀነራሎች ውስጥ ሁለተኛው ብርጋዴር ጀነራል ሁሴን መሐመድ፣ የሰርዶ ሜካናይዝድ ክፍለ ጦር አዛዥ ነበር። ሰራዊቱ ፈርቶ ሸሽቶበት ብዙ ታንኮች የወደሙበት አዋጊ ነው። ለመሆኑ የኦህዴድ ሰራዊት የህወሀትን ኤርትራንና የፋኖ የውጊያን አቅም ለስንት ቀን ተቋቁሞ ይዋጋ ይሆን? ጊዜ ደጉ እድሜ ከሰጠን ሁሉንም እናያለን። ቪዲዮውን ግን ተመልክተን እንመለስ። በግራ በኩል አንድ ሻምበል ወይም አንድ ጋንታ የምትሆን ዩኒት ልቆ እሷ በቶክስ ቦታውን እንድትይዝ ሌላ ኃይል እንዲወጣ አድርጎ ጠላት ማንኛውም ቁሳቁሱን ይዞ ሄዷል። ጠላት የቱ ጋር ያለ ስል የኛ ሰውም ትልቁም እግረኛውም ሁሉ ተኩሰ፣ ግን ጠላት በወቅቱ አልነበረም። ደጀና ሞተበት ቦታ ማለት ነው። ጠላት ያጠቃበት አካባቢ በሙሉ የወገን መሳሪያ በጠላት እጭ ደወደቀ ይታወቃል። ይሄ ደግሞ ወቅቱ የፈጠረው ጉዳይ ነው። ጥይት ለምንድን ነው የምናባክ ነው? መሬት አይደለም የሚደበደበው፣ ጠላት ነው መደብደብ ያለበት። ጠላትን ካላገኘን፣ ጠላትን ካልገደን ይቀርመናል፣ ድል ማግኘት አንችልም። ሁለተኛ ተተኳሽ እንጨርሳል። ቦታ ሲዘናቸው በግራ በኩል ኋላ ላይ ጭራሽ እነሱማ ታንኩን ትተው እኮ ነው የተመለሱት። ታንኩን ትቶ የተመለሱ ነበሩ። እዛ ትተው እኮ የተመለሱ እግረኛ ሲፈርሳ ተራራ ላይ ሀያ አምስተኛ አውጥታ ጨርሳ ፈርሳ ማለት አለች። ደህና ተራራ ላይ ትልቅ ተራ በግራ በኩል ነበሩ። በማይረባ ምክንያት ታንክ ማቆም አለ። ሁለተኛ ምድብተኛም የመደጋገጦችና የመፍራት ሁኔታ ተፈጥሯል። እንደ ታንከኛ ትልቁን ድክመት ብለን የገመገብ ነው። ከማሽላ ውስጥ አው ያወጣራችሁ ሰዎች አሉ። ታንክ ይዞ ወደኋላ የተመለሰም ተመለሰም ነበር። ይገለበጣል በማትለው ቦታ ገደላ አፋፍለ እንደዚህ አንተን ተወያቆ ማለት ነው። ኃይል ይበትናል ትሽቃ ሲተኮስ ከታንክ ትወርዳላችሁ። መድፍ ሲተ ሞርተር ሲተኮስ ትወርዳላችሁ፣ ትሻሻላችሁ ማሽላ ውስጥ ታንክ ጥላችሁ ማሽላ ውስጥ የገባችሁ ብለን ነቅሰን የገመገም ናቸው። ይሄ ነው እንግዲህ በሯች ናት። እዚህ ጠላት አለ፣ እዚህ ወገን አለ። ለምንድነው የማይሻገረው? የሚገርም ነገር ያ ስህተት ነበር። መስዋዕትነት ከፍለናል፣ በኃይለኛው መስዋዕትነት ተከፍሏል። እንገኛ ገዙ ወይም ከላይ ሚለብሶ የለ ወይም ከጎን የሚጠለስ ከአስራ አንድ ሰዓት በኋላ ሀያ አምስተኛ ፈርሳ ተራራውን ሽፋን ሰጥተ ናቸው ተራራው ላይ ወጥተው ከዚያ ተመልሰው ሲፈርሱ ብረት እኛ ብቻ ቀረ። ምንም እንሆን። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያም ሰበር ዜና የአድማ ብተና አመራርና አዛዥ የሆኑት ኮማንደር በላይነህ ከነ አጃቢዎቹና ሾፌሩን ጨምሮ በፋኖ ኃይሎች በደረሰባቸው የደፈጣ ጥቃት እስከ ወዲያኛው መሸኘታቸው ተረጋገጠ። የፋኖ ኃይሎች በወሰዱት የደፈጣ ጥቃት አንድም የተረፈም አጃቢ መሆነም ከኮማንደር በላይነህ ጋር የነበሩም አመራሮች የተረፈ እንደሌለ ነው የፋኖ ኃይሎች ያስታወቁት። ይህ በእንዲህ እንዳለ ይህ ክረምቱ ውራት ንቅንቁ ተጠናክሮ ቀጥሏል። ጎንደር ከተማና አጠቃላይ በበጌ ምድር ክፍለ ሀገር ከፍተኛ ተጋድሎ እየተደረገ ነው። ከሰሞኑንም የቀጠለ ተጋድሎም አሁንም እንደቀጠለ ነው። ትናንት በወገራና በለሳም፣ ከትናንት በፊት ጎንደር ከተማና በዙሪያው ባሉ ወረዳዎች ትንቅንቅ በማድረግ ብዙ ሰብአዊና ቁሳዊ ምርኮን ያገኘው የጎንደር እዝ ዛሬም በሶስት ግንባር ኃይለኛ ውጊያም እያደረገ ነው። በአሁን ሰዓት በጣቁሳ ወረዳ ደልጌም፣ አይብጋና አሲን የሚባሉ ቦታዎች ላይ የበጌ ምድር ክፍለ ጦር ጦር አራት ብርጌዶችና የተወርዋሪ ክፍለ ጦር አካል የሆነችው መላኩ ደስታ ብርጌድ በጥምረት ከፍተኛ ተጋድሎም እያደረጉ ይገኛሉ። ይህ ብልጽግና ኃይል እንደተለመደው እየተወቀጠ የሚገኝ ሲሆን ሙሉ ውጤቱን ይዘን የምንመለስ ይሆናል። አድማጮች፣ አሁን ስቱዲዮ ከገባን በኋላ መረጃም ደርሶናል። እዚሁ ጣቆሳም አሲል ላይ የብልጽግና ኃይል መረፍረፉ ነው የተነገረው። ጠዋት ጣቁሳ ላይ የጀመረው ውጊያ ተስፋፍቶም ጀንቢያ ጨዋሂት ድረስ ትንቅንቁም እየተ ተደረገ እንዳለ ነው። አሁን የደረሰው የመረጃ የሚያሳየው በውጊያው የብልጽግና ኃይል አስክሬን ማውጫ ቀዳዳ ጠፍቶ ተጨንቋል ሲሎም የመረጃ ምንጮች አስረድተዋል። ጣናዎች አሲንን በአስክሬን ጎርፍ አጥለቅልቋታል ሲሎም የአይን ማኞች ነግረውናል። የገባው አይወጣም በከበባ ያልቃል ሲሎም የፋኑ ኃይሎቹም አሳስበዋል። ማሳሰቢያ ሲሎም መልእክት አስተላልፈዋል። ይህ የብልጽግና ኃይል ከጎንደር ከተማ ተጨማሪ ኃይል ለማምጣት እየተዘጋጀ እንደሆነ መረጃው ደርሶናል። በመሆኑም በጎንደር ከተማ አካባቢ የምትንቀሳቀሱ ጓዶች በሙሉ መንገድ እንድትዘጉም እናሳስባለን ሲሉ የፋኖ ኃይሎች ባወጡት መግለጫም አስታውቀዋል። ውጊያው እንደቀጠለ ሲሆን ከዚህ ጋር በተያዘ ውጊያው ሲጠናቀቅ በርካታ መረጃዎችን ይዤም የምቀርብ ይሆናል። አሁን በቀጥታ ወደ ጎጃም አልፋለሁ። የደጋዳሞት ብርጌድ ተጋድሎ እና የአገዛዙ የጥፋት በትር መገለጫዎች ጥፋት መገለጫ ውድመት የሰርክ ግብሩ የሆነው የአብይ አህመድ ዙፋነ ጠ ጠባቂ ሰራዊት ከቀን 20 10ኛ ወር 2017 እስከ 23 10ኛ ወር 2017 ዓ ም በደጋ ዳሞትና በአካባቢው ያደረገው መጠነ ሰፊ ወረራን በጨለማ ተርቦቹ የደጋዳሞት ብርጌድ አይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል ከቀን 19 10ኛ ወር 2017 ዓ ም ጀምሮ ከሞጣ ወረዳ ዙ 23ን ጨምሮ ሌሎች በርካታ ከባድ መሳሪያዎችን በመያዝ ወደ ወይን ውሃ ከተማ ተንቀሳቅሶ ያደረው የብልጽግና ቡድን የወራሪው ሰራዊት ከ20 አስረኛ ወር 2017 ዓ.ም ከንጋቱ 12 ሰዓት ገደማም ጀምሮ ከወይን ውሃ እንዲሁም ከድጓጽሆን ተጨማሪ ግሪሳ በማሰባሰብ በደጋዳሞት ወረዳ ጨዋኔ ባህዴ ቀበሌና አካባቢው ላይ ተኩሱ ቢከፍትም በነበልባሎቹ ሶስተኛ ታዱም አንተነ ሻለቃና መዝገቡ አለልኝ ብርጌድ ሁለተኛ ሻለቃም አባላት ተደቁሶ ወደ መጣበት ወደ ወይን ውሃ ከተማ አንገቱን አቀርቅሮ ተመልሷል ሲሉም የአካባቢው ነዋሪዎች ገለጾም። እስከ ቀኑ አስር ሰዓት ገደማ ልዩ ስሙም ደንቄና ደፈር ተብሎ በሚጠራው ስፍራዎች ላይ በተደረገ ላስጨራሽ ትንቅንቅ አነስተኛ በሚባል የወገን መስዋዕትነት በብልጽግና ላይ ከፍተኛ ቁሳዊና ሰባዊ ኪሳራ ማድረስ ችለናል ሲሉም የፋኖ ኃይሎች አስታውቀዋል። በዚህ አውደ ውጊያ ላይ አንድ የ60 ዓመት አሮጊት በብልጽግና ሰራዊት በጥይት ተደብድባ ከፉኛ የቆሰለች ሲሆን አንድ የ8 ዓመት የአይምሮ ህመምተኛ ህፃን በብልጽግና ሰራዊት በግፍ ተሸሽሯል ሲሉ የአይን ማኞች ገልጸዋል። ተቋምን ማፍረስ እንዳገዛ ስልት የሚቆጥረው የብልጽግና ሰራዊት ደንቄ አንደኛ ደረጃ ትምህርት ቤትን ሙሉ በሙሉ ያወደመ ሲሆን በተጨማሪም የደንቄ መድሃን ያለን ቤተክርስቲያንን ለማቃጠል ሙከራ ባደረገ ወቅት የፋኖ ኃይል ደራሽ የሆነውን የወገን ሰራዊት ከማህበረሰቡ ጋር በመተባበር እሳቱን በማጥፋት ቤተክርስቲያኑን ከውድመትም ታድጎታል ሲሉም የአይን ማኞች ገልጸዋል። በመጨረሻም የፋኖ ሰራዊት ክንድን ተቋቋሚያ ቃቸው የብልጽግና ወራሪና አውዳሚው ሰራዊት ወደ ወይን ውሃ ከተማ በሚፈረጥጥበት ወቅት የደንቄና የአካባቢው ማህበረሰብ ሱቆችንና መኖሪያ ቤቶችን በኃይል በመክፈት የቻለውን ዘርፎ ያልቻለውን ደግሞ አውድሞ በመሄድ የአገዛዙ ሰራዊት አማራ ብቻ ሳይሆን የአማራ የሆነውን ሁሉ ለማውደም የተነሳ መሆኑን በገሃድ አስመስክረዋል። ይህ በእንዲህ እንዳለም በቀን 20 አስረኛ ወር 2017 ዓ ም ከምሽቱ 12 ሰዓት ገደማ ጀምሮ ከፈረስ ቤት ከተማ ወደ አረፉም ደብተራ አቅጣጫ ከድጓጽዮንና ከወይን ውሃ ከተማ ወደ አረፉ ደብተራ አቅጣጫ ከገነት አቦና ከቋሪት ወረዳ ወደ ዩኒቨርስት ሐሙስ ገበያም አቅጣጫ እንዲሆም ደግሞ ከአዴት ወደ ዩኒቨርስት ሐሙስ ገበያም አቅጣጫ ተጨማሪ የአብይ አህመድ ዙፋን ጠባቂ ሰራዊት አዳሩን የተንቀሳቀሰ ሲሆን የጦር ጠበብቶቹን የደጋዳሞት ብርጌድ አመራርና አባላት ስቦ በማስገባት መርህ መሰረት የብልጽግናን ሰራዊት ዘው ብሎ እንዲገባ ካደረጉት በኋላ በቀን 21 አስረኛ ወር 2017 እና በቀን 22 አስረኛ ወር 2017 ዓ.ም በጫት ዋርካ ግንባር ልዩ ስሙም አገው ዳር ማሸለልና ነብሬት ጫካ እንዲሁም ደግሞ በዱኩል ካና ግንባር ደሜ ተራራና ዝቋላ ወገም የብልጽግና ካምፕ ላይ በተደረገ አውደ ውጊያ ጀብዱ መስራት የማይታክተው የደጋ ዳሞት ብርጌድ ልክ እንደ ትላንቱ በክንዶም የትውልዱን ታሪክ ከትቦም ማለፉ ነው የተነገረው። በዚህ አውደ ውጊያ በአነስተኛ ወገን መስዋዕትነት በብልጽግና ዙፋን ጠባቂ ሰራዊት ላይ እጅን በአፍ የሚያስጭን አስደናቂ ገድል ፈጽመናል ሲሉም የፋኑ ኃይሎች አ አስታውቀዋል። በተያያዘም የአብይ አህመድ ዙፋን ጠባቂ ሰራዊት በአውደ ውጊያው ላይ የተደመሰሰበትን የሰራዊት አባላት በቅጡ እንኳን አፈር ሳያለብስ በየጫካውና በየጋራው በጅምላ አዝረክርኮ ፈርጥጧል። በአውደ ውጊያው ላይ የቆሰሉት ከፍተኛ የብልጽግና ሰራዊት አመራሮች ከአርሶ አደሩ አህዮችን በማስገደድ ጭኖ መፈርጠጡ ነው የተነገረው በቅን 23 አስረኛ ወር 2017 ዓ ም በጫት ዋርካና በልጅ ንጉስ ተዝረክርኮም የነበረው የ ብልጽግና ኃይል በረቡዕ ገበያም አቅጣጫ ወደ ኢቨርት ሐሙስ ገበያ መስመር ኃይሉን አሰባስቦ በሚንቀሳቀስበት ወቅት ሮብ ገበያ ላይ የፋኑ ኃይል ባደረሰው የደፈጣ ጥቃት ያለምንም የወገን ኃይል መስዋዕትነት በብልጽ ያለምንም የወገን ኃይል መስዋዕትነት በብልጽግና ዙፋን ጠባቂ ሰራዊት ላይ ከፍተኛ ሰብአዊና ምቁሳዊ ኪሳራ ማድረስ ችለናል ሲሎም የፋኖ ኃይሎቹ አስታውቀዋል። በመጨረሻም ለተከታታይ አራት ቀናት ማለትም ከሰኔ 20 እስከ 23 በተደረገም እልህ አስጨራሽ ትንቅንቅ ውስጥ የወገን ክንድን መቋቋም የተሳነው የአብይ አህመድ ዙፋን ጠባቂ ሠራዊት በንጹሐን ሕይወት ላይና ንብረት ላይ የጥፋት በትሩን አሳርፏል ሲሎም የፋኖ ኃይሎቹም አስታውቀዋል። የአብይ አህመድ የትምህርት ጉዳይ የውሸትና የውሽልሽል እንደሆነ በተደጋጋሚ በብዙዎች ተገልጿል። የፒኤችዲ መመረቂያ ወረቀቱንም ሰዎች እንደጻፉለት የሚያውቁ ይናገራሉ። ከዚህ ጋር በተያዘ የቀድሞ የአብይ አህመድ ቀኝ እጅ ዶክተር ሚልከሳ ፖለቲከኛ ስለ አብይ አህመድ የትምህርት ማስረጃና ስለ አብይ አህመድ ሌሎች ጉዳዮች ይናገራሉ ወደ ትምህርት ባግራውንዱ መደበኛ ትምህርት ባግራውንዱ ብንመለስ ለወታደር መላላክ የጀመረው ሰባተኛ ክፍል ትቶ ነው። የሆኑ እንትን ስራዎችን ይሰራል። ለምን ሳይንስ ስልጠና ስላልወሰደ እንትን አይመደብም ከዛ ሰባተኛ ክፍል ሆኖ እንደዛ ሲያገለግል ስለነበር ከኢትዮ ኤርትራ ጦርነት በኋላ ብዙ ወታደሮች ሀይስኩል ገብቶ እንዲማሩ ተደረገ። በደብዳቤ ደብዳቤ ተጽፎለት ነው ከብዙ ወታደሮች ጋር ትምህርት ቤት የገባ ሀይስኩል ገባ። ግን አስራ ሁለተኛ ክፍል አላለፈም። ማለፍ አልቻለም። ሁሉም ወታደሮች ከሱ ጋር የገቡ አለፉ፣ ተመዝኖ አለፉ። 12ኛ ክፍል ኢሲኤልሲን አለፉ። አብይ ማለፍ አልቻለም፣ በዛው ቀረ። ከዛ በኋላ እንግዲህ የሆነ ቤዚክ ኮምፒውተር ተማረ። የሆነ በዛን ጊዜ የነበረ እንግዲህ ኮምፒውተር ሚባለው እንግዲህ ቤዚክ ኮፒ ፔስት ምናምን ማይክሮሶፍት ኤክሰል ነኚ ሃርድዌር ሶፍትዌሩ የቱ ጋ ነው ና የምትማረው፣ አለ አይደለ በዛን ግትን ፕሮግራሚንግ ምናምን ያልነበረም ሶፍትዌር እንደዚህ እንደዛ አይነት የለም። እና ቤዚክ ኮምፒውተር ተምረዋል ማይክሮሊንክ። ከዛ በኋላ ማስተርስ ደግሞ ከሊድስታር ኤኤኤኤ አርጎ ተደርድሮለት ቤቱ ነው፣ ማተብ ተበቶ ከሊድስታር ነው ያሰለ ቤቱ ነው ባዘው። እሱ አልሄደም። ፓስተር ገመቺስ እሱ አሁንም አብሮ ነው የሚሰሩት ፓስተር ገመቺስ። ደርድሮ ነው እንግዲህ፣ ኤ ክላስ ከታች አድርጎ ፕሪንት አድርጎ ሰጠው። ያ ወረቀት ከየት መጣ ተብሎ እንኳን ፓርላማናይ ሲነበብ፣ እንዴት ሊድ ስታር የቱ ኮሌጅ ነው የተማረው ከማን ጋር ነው ሬጅስትራር ውስጥ ገብቷል ወይ፣ ስንት ክፍል ነው የትኛው ነው መምህሩ፣ ምንም ሳይጠየቅ ወረቀቱን ፓርላማ ላይ ለኢትዮጵያ ሕዝብ ተነበበ። ማንም ሰው አልጠየቀም። ያንን ከሊድስታር ማስተርስ አለኝ ብሎ እንደዚህ አዘጋጅቶ ከዛ በኋላ ፒኤችዲ ነው ፒኤችዲ የሚባል እንትን አለ። እሱን በደብዳቤ ከፓርላማ የተጻፈለት ደብዳቤ ወስዶ አዲስ አበባ ዩኒቨርሲቲ ተቀብለው ፒኤችዲ ገባ። ከዛ የአይፒኤስኤስ በዛን ጊዜ የነበረው ዶክተር ዮናስ አዳዬ እሱ ረድቶታል ፒኤችዲ እንዲመዘገብ። ከዛ ተመዝግበው ትምህርት ጀመረ። ከዛ ኮርስ ወርክ ወስደዋል አልወሰደም። ዶክተር ዮናስ አዳይ ማለት አሁን የምክክር ኮሚሽኑ አንድ ኮሚሽነር ናቸው። በትክክል የአብይ ባለውለታ ስለሆነ ነው ያንን ስልጣን ያገኘው እና እዛው ይመጋገባሉ። እና ዶክተር ዮናስ አዳዬ አብይ እዛ ተቀብለው ኮርስ ዎርክ ራሱ እንደጨረሰ አላውቅም። ዋናው ፒኤችዲ ወረቀቱን ሲጽፍ እሱ አይደለም የጻፈው ወረቀቱን። የእኛ ጓደኞች አሉ፣ አምስት የእኛ ጓደኞች እና አይፒኤስስ ለመማር የመጡ ልጆች የእሱ ወረቀት ጅማ ሂዶ እንዲሰሩ ተደረገ። ጅማ ሂዶ እዛ ተቀምጦ በሻሻ ሁሉ ሂዶ ኢንተርቪው አድርጎ ጽፎ ኤቭሪቲንግ ጨርሶ፣ ፕሩፍ ሪዲንግ ደግሞ ያው የሽመልስ ምስትም አግዛለች ሽመልስ አብዲሳ ምስት እዛ መሲ ይዛ ነበረች እና እሷም አግዛለች በሪዲንግ። ከዛ ልጆቹ የአብይን ፒኤችዲ ዲዘርቴሽን በመጻፍ ላይ ስለቆዩ ትምህርታቸውን ሆኑ ሁሉ አጥቁ፣ አምስቱም ልጆች አልተመረቁም። ዛሬ የት እንዳሉ አላቅም። እና መጨረሻ ላይ የእሱ ፒኤችዲ ዲፌንድ ሲያረግ ስላይዶቹን አንድ ወር አካባቢ ነው ሪሄርስ ያደረገው። እሱን አቅባል የተለማመደ እንደ እንት እንደ መዝሙር እንደ እንትን ለመያዝ ሲቸገር ሲታገር ነበር። መጨረሻ ላይ ዲፌንድ ያደረገ ተባለ። ባለስልጣናት መተው ያንን እንትኑን ፐርፎርም አደረጉ፣ ድራማውን በዛ ልክ ነው እንግዲህ። ፒኤችዲውን ወሰደ፣ ዶክተር ተባለ።